ያንቺው ፍቅር ትኑር ነፍሴ። ሰላም ሰላም፣ የተወደዳችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ እንደምታዩት ከአንድ ልጅ ጋር ነኝ ያለሁት። ማናት? ምንድናት? ለምንድነው እሱ አብረ የተኛው ማለት ጥያቄ ሊነሳ ይችላል። ግን ደግሞ ጀስት ለፈተና የተዘጋጀች ሴት ናት እንጂ ምንም አይነት ነገር የለንም። ይሄ ማለት ማንን ነው የሚፈትነው ካላችሁ ቃል እንግዲህ በባለፈው የተፈጠረ ነገር ነበረ። እኔ እሷን ሰርፕራይዝ ለማድረግ እሷን ለማስደሰት ብዬ ስንት ነገር መስዋዕት ከፍዬ በቤቷ ተገኝቼ ብዙ ብዙ ብዙ ነገር አድርጌ እኔ የጠበኩት ነገር ሌላ ሆኖ ሳለ እሷ ግን እንግዲህ ከገዛ እህቷ ጋ በጣም ነው የሚያሳዝነው። በጣም ነው የምር ልብ የተሰበረው። ከገዛ እህቷ ጋ ጠርጥራኝ አብራችሁ ተኝታችኋል ብላ እንግዲህ በዛ መንገድ ከነ ሙዜ ነው አስታቅፋ ያስወጣችኝ ከቤት እንደውሻ ማለት ነው። እና በእርግጥ በዛ ዝኝ ያለው በእርግጥ በዛ ተሰብር ያለው በሰዓቱ ግን ደግሞ ከካሜራ ጀርባ ግን ተመልሼ ይቅርታ ጠይቂያት፣ እሷም ወደ ራሷ ስትመለስ አንዳንዴ ስሜታዊ ስንሆንና ስንናደድ ስንበሳጭ እንዳተኛ አንቺን ስራሽን እንዳትረሹ እና ስትበሳጭ ምናምን እንትን ብዬ ነበረ ማለት ሰው ብዙ ነገር ሊገምት ይችላል። አይፈረድባትም በሷም። አንደኛ እኔ የእሷን ቀሚስ ለብሼ ነበር ያገኘችን፣ ሁለተኛ አሊን አልጋ ላይ ነበር ያገኘቻት እና ልትገምት ትችላለች፣ አይታወቅም። ምክንያቱም ከዚህ በፊት ማሊ ለእኔ ስሜት እንዳላት ስለምታቅ ማለት ነው፣ ስለዚህ በቃል አይፈረድም ግን ደግሞ ዞር ብላ ስታስበው ለካ በጣም ጸጽቷት ምናምን ሰላም ወርዷል። በኔና በቃል መካከል ሰላም ወርዷል። በጣም ሰላም ሆነን አለው ደስ የሚለው ነገር እና ዛሬ ለምንድን ነው እሱ የመጣሁት እንግዲህ ቤት ቀጥሬያታለሁ። ቤት የቀጠርኩት ሰላም ሰርፕራይዝ አለሽ ብያት ነው ማለት በሰላማዊ መንገድ ሰርፕራይዝ ላረጋት እንደፈለግኩኝና የባለፈውንም ሁሉ ነገር ክሻት ምናምን ይቅርታም ተጠያይቀናል። ግን ሰርፕራይዝ አለሽ ብዬ ነው የጠራዋት። እሷ የምታውቀው ሰርፕራይዝ ቤት እንዳለና በፍቅር እንደተጠራሽ ነው የምታውቀው። እኔ ግን ያዘጋጀውበትና ያሰብኩት መንገድ ሌላ ነው። እሷ ለፈተና የተጠራች ሴት ናት። ስትመጣ ቃል እንግዲህ አብረን ተኝተን ነው የምታገኝን። ከዛ እኔ አሁን የቃለን የፈለግኩት ዋናው ከቃል የፈለግኩት አንድ ነገር ታፈቅረኛለች ወይስ አታፈቅረኝም ነው ቃል፣ ያንን ነገር ማረጋገጥ ፈልጋለሁ። ምክንያቱም አንደበቷ ሌላ ነገር ይላል፣ ተግባሯ ሌላ ነገር ይላል። ማረጋገጥ አልቻልኩኝም። ስለዚህ ግዴታ ታፈቅረኛ ላይ አታፈቅረኝም የሚለውን ነገር የማረጋገጫ መንገድ ይሆናል ብዬ ስላሰብኩ ነው። አንድ ሰው ደግሞ ከአንድ ሴት ጋር ሲታየው የቅናት መንፈስ ማለት በጣም አለ ስሜታዊ ምናምን ከሆነች አንድ ሰው እንግዲህ ለዛ ሰው ስሜት አለው ተብሎ ይታሰባል። ብቻ እኔ ያነበዋለሁ ምን ያህል ለእኔ ስሜት እንዳላት ማወቅ እችላለሁ። እሱን ከመጣሽ በኋላ ነው እንግዲህ ማቀው። ስለዚህ ያንን ለመፈተን እኔም ልፋቴ እንደዚሁ ከንቱ እንዳይቀር ፈትኜ ባቅና ቁርጤን ባቅ ይሻለኛል። እዛ ነው። ስለዚህ ማንቼ ስራሽን ያው እንደተስማማ ነው። አብረን ተኝተን ስታይን ከዛ በኋላ መውጣት ነው አንቺ የሚጠበቅብሽ። እዚህ አትቆይም። ገብቶሻላ ስለዚህ ደውላልኝ እንደደረሰች ነው እንግዲህ የነገረችኝ። ስለዚህ አንቺ ያው ስራሽ እነግርሻለሁ። እሷ ከመጣች በኋላ ሁኔታዋን ካየን በኋላ ትወጫለች ማለት ነው። ገቢ ክፍት ነው

እሷን ለእኔ ያላትን ስሜት ብቻ ለማረጋገጥ እንደሆነ ነገር ዘመናዊ ነገር ካልፈልግም እንድታረኝ አልፈቅድልሽም። ለእኔ ያለሽን ፍቅር ብቻ ለማረጋገጥ ደስ ብሎኛል። አመሰግናለሁ። ሰው ግን ሰው ግን በጣም ሰው ሰው ሁለት እግር

ከዚህ ወደ ስለመጣሁባችሁ እኮ ምን ሆነ፣ ስለመጣሁባችሁ? አለ ለምን አትረጅኝም? ለእኔ ያለሽን ቦታና ክብር ፍቅር ለማወቅ ነበረ። ከፍ ያለ ነው። አልፈልግም በቃ ስድ አረጋጅና ወይ ተወራኛለ ተቀላውን አንድ ኪሎ ቀንሻል። አንድ ኪሎ እንደቀነስኩ አትንካኝ። አንድ ኪሎ ሰው ሲናደር

ትወጂኛለሽ ማለት ነው። አረጋግጪኝ። በቃ የምር እመኝ። ትወጂኛለሽ አሁን። ልነኪኝ አልፈቅድም፣ እንዳትነኪኝ። ትወጂኛለሽ እኮ ማመን አትፈልጊም፣ መሸነፍ አትፈልጊም እንጂ አስታወቅ። ግን ሰውን ግን አትመም፣ አትነካከኝ። እሺ ናፍቄሻለሁ

ግን ይቅር በልክ። ሰው ሲናደድ ኪሎ ይቀንሳል፣ ደሙ ይፈላል። አይገርምሽ ገና ውድ ይሻለ ሀሳቤ ላንቺው ነው።